ረግ ሁላችሁም የዜግነት ግዴታችሁን ተወጡ። እዚህ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥረሃለው እንደመጣ ትቀጠራለህ ስራው እጅ ላይ አለ ብላ አሳምናው ሁለት መቶ ሀምሳ ሺ ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም አየር ላይ ጣለችው። ስራው የለም ከኢትዮጵያ ከቤተሰቦች ጭቅ አንድ ሺ ድርሃም በኢትዮጵያ አርባ ሺ ብር አስመጣና የደላላ ትከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር እናም ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። እራበኛለን። ኢማጅን፣ በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላ የነበረው እሱንም፣ ረመዳን ስለሆነ፣ ረመዳን ባይሆን መስጊድ ውስጥም ምግብ አይሰጥም። እና ነግሮኝ፣ ላገዛችሁ በሙሉ እጅግ በጣም አድርጌ ያመሰግናለሁ። አዶት መቶ ዶላር አንድ አማራ መቶ ዩሮ ሰክሰስ መቶ ዶላር ኤልሳቤት መቶ ዶላር የምስራች መቶ ዶላር ኢትዮጵያን ሬስቶራንት መቶ ዶላር አግዘውታል እና ሳራ አልሀበሻ ደግሞ ስራ ልታስገባው እና ስራውም ካልተገኘ በሷ ወገኖች አሰባስባ ኢቃማ መኖሪያ ፍቃድ እንደምታሰራለት ቃል ገብታለናለች። ሳርጊ አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላ እኔ በጣም ሰላም ነኝ። እና ዛሬ እንዳያችሁት መግቢያው ላይ በጣም በሚያሳዝን ነገር ነው የመጣሁት። በጣም ያሳዝናል። ወንድማችን ሁለት መቶ ሃምሳ ሺህ ብር ከፍሎ በሰኮሬቴ ስራ አስገባሃለሁ ብላ አምጥታው እዚህ ተመጣ በኋላ አንድ ሺህ ድረሃም ኮሚሽን ክፈለኝና ስራ አላስገባህ አለችው ማለት ነው። በጣም ነው የሚያሳዝነው። በዚህ ልክ መጨከን እንደ እስበሳችን በዚህ ልክ መጨካከናችን እኔ አንዳንዴ ሀበሻኔ ብዬ እንኳን ለማውራት ነው የማፍረው። ምክንያቱም በሄርንበት ቦታ መከባበር የሚባል ነገር የለም። መጀመሪያ እኮ ከሰው ልቅ ለብር ቦታ ሰተን ብርን እያስቀደምን ያለ ነው። ሁል በቃ አብዛኛው ሰው በሚባለው ማለት ነው እና አንድ ሺህ ድርሃም አምጣና ስራ አስገባሃለሁኝ ስትለው አንድ ሺህ ድርሃም ደግሞ ልጁም ስለሌለው በቃ እንደ የሰማችሁት አስወጥታ ጥላው መስጊድ ላይ እየተሰለፍኩኝ ነበረ ምግብ የምቀምሰው ብሏል፣ ማለት ነው። በዚህ ልክ እንግዲህ ወንድም ያለው ሰው በዚህ ልክ ጭካኔ፣ ሰው የሆነ ሰው በዚህ ልክ ጭካኔ፣ እስከ መቼ ነው ግን? እንደዚህ ወላሂ አገራችን ላይ እንደፈለጉ ገብተው መውጣት አይችሉም። ወንድሞቻችንም ቤተሰቦቻችንም ይኸው በሁሉም አገራችን ነው ብሎ በደስታ ገብቶ መውጣት አይቻልም እና እዚህም ደግሞ እንዳያችሁት እንግዲህ በጣም በሚያሳዝን ሁኔታ አንድ ሺህ ድርሃም የኮሚሽን ታሪክ ካልከፈልክ ብላ አውጥታ ትለዋለች። እንግዲህ ደላላዎችም እንግዲህ ህገወጥ ደላላዎች በዚህ ልክ ጭካኔያቸውን እየቀጠሉበት እያሳዩ ነው ማለት ነው። እነዚህን በእንደዚህ አይነት በወንድሞቻችን በእህቶቻችን ላይ የሚቀልዱትን ህገወጥ ደላላዎች እርምጃ በመውሰድ ውድ ኢትዮጵያውያን ሁላችሁም በመረባረብ እርምጃ በመውሰድ እንትን ማለት አለብን። አካውንታቸውን በማዘጋት በቃ እነዚህን ለህግ እንዲቀርቡ ማድረግ አለብን። ድምፅ መሆን አለብን። ወላሂ ሚዲያ እኮ በጣም ትልቅ ተጽዕኖ አለው እና ሁሉም ሰውን ተጭሆ እና እንደሰማችሁት መቼም እህታችን ሀቢባ የማትሆነው ነገር የላትም። ክፉ ሰዎች እንዳሉም ደግ ሰዎችም አሉ እና ደግ ሰዎችን አላህ ብዝት ብዝዝት ያርግልን። እንደሰማችሁት እህታችን ሀቢባ ቤት መቶ ወንድማችን እንግዲህ ስራም ሰጥታት ተገኘ እስከሚገኝ ድረስ ማረፊያ ተደርጎለት ማረፊያ ተቀምጦ ማለት ወደ ሰው ተቀላቅሎ ስራ ሳተገኘ ደግሞ አይዱ ሊሰራለት ሊቀመ ሊሰራለት ማለት ነው እና ያው እንደሰማችሁት በጣም ደስ ይላል። ያው መጀመሪያ ላይ እንትን ባይልም አሁን ላይ ያው ሰው ጋር ነው ወንድማችን ያለው፣ ሰው ጋር ተጠግቶ ነው ያለው። አላዳነውን ስራ አላይስጠው ግን ብዙ የታፈኑ አሉ ምንም ድምጣቸው የማይሰማ ሚዲያ የማያውቁ ብዙ ደላላዎች፣ ህገ ወጥ ደላላዎች ያመጧቸዋል። ሴቱንም ወንዱንም በያገሩ ማለት ነው። ህገ ወጥ ደላላዎች ያመጧቸዋል። እንደሰማችሁት እንግዲህ ድምጣቸው የማይሰማ ስለ ሚዲያ ምንም ነገር የማያውቁ ብዙ እህትና ወንድሞች አሉ። እና እነሱንም አላህ ይድረስላቸው። እነዚህንም እንትን ህገ ወጥ ደላላዎችን ማውገዝ አለብን። ሁላችንም ተረባርበን እነዚህን በቃ ማውገዝ አለብን። ሚዲያ ትልቅ ተጽዕኖ ፈጣሪ ነው እና በጣም በሚያሳዝን ሁኔታ ወላሂ ሀበሻ ወንድሞቻችን እህቶቻችን በየበረሃው በየሚዲያው ላይ ቀሩ። መቼ ነው ግን ከሰው ልቅ ለብር በቃ ሁሉም ከሰው ልጅ ይልቅ ለብር ነው ቦታ እንትን ቅድሚያ ቦታ የሚሰጠው እና በጣም በዚህ ልክ ጭካኔ ያሳፍራል፣ ያሳዝናል። ስራ አለኝ፣ እጄ ላይ ስራ አለ፣ ትመጣ፣ ስራ አስገባሃለሁ ብለው ያመጣሉ። ሴቶችንም እንደዛው ብለው ያመጣሉ። መጨረሻ ማክታ በክፍል አርገው ያስቀምጣሉ፣ ስልክ ይቀማሉ፣ መናገር አይችሉም። ምክንያቱም የሆነ እንትን በቃ ስለ እነሱ ማንነት እንዳይወጣባቸው ስልክ ይቀማቸዋል። የዚህን ሰዓት እነሱን አፍነው ነው የሚይዟቸው። ስራ ተተገኘ ይልኳቸዋል። ስራ ደግሞ ያ ስራ ተተበላሸ ቢሮ ተተመለሱ ብራቸውን ይቀማቸዋል። ልብሳቸውን ፈትሸው፣ የለኝም እንኳ ቢሉ ልብሳቸውን ፈትሸው ነው ምንትን የሚሏቸውና እነዚህን ሕገ ወጥ ደላላዎች እንግዲህ አላህ ልቦና ይስጣቸው። በገዛ ዜጋቸው ላይ በገዛ ደማቸው ላይ እንደዚህ አይነት ዲራማ፣ እንደዚህ አይነት ጭካኔ የሚያፈጥሙትን ሰዎች አላህ ልቦና ይስጣቸው። በጣም ያሳፍራል። በዚህ ልክ በየትም ቦታ ስትሄዱ፣ በሳኡዲ ሂዱ፣ በየትም በቃ ሊባን ላይ በየትም ቦታ ብትሄዱ የእኛን ሰው የሚያሰቃየው የኛው ሰው ነው። ሀበሻን የሚያሰቃየው አብዛኛውን ሀበሻ ነው። እስቲ ይዋቸው ህንዶቹን በጣም ይከባበራሉ። ተከባብረው ስራ ተለላ አንዷ ስራ ተለላት ለአንዷ ስራ ፈልገው አንዱ ስራ ተለለው ለአንዱ ፈልገው ኮሚሽን ምናምን አይሉ። እዛ ሀገር እኮ ስራ ፈልገን ስራ ልንገባ ፈልገን በኮሚሽን ምክንያት ስራቶ የሚቀመጥ አራት ወር አምስት ወር ከዛም በላይ ስራቶ የሚቀመጥ ሰው በጣም ብዙ ሰው አለ። እና በዚህ ልክ ጭካኔ በራሳችን ዜጋ ላይ በጣም ነው የሚያሳዝነውም የሚያሳፍረውም። በጣም ወላሂ ያሳዝናል። እንደ ውስጥ መቼ እንደ ኋላቅም እንደዚህ አይነቶችን ጨካኞችን ያው በእነሱም ልክ እኮ ብዙ ጥሩ ሰዎች አሉ። እንደዚህ ሁሉም ሰው አንድ ነው ማለት አይደለም። ግን በዚህ ልክ በቃ መቼ ነው ስበስ በቃ አገራችን እንደምታዩት ጦርነት በምኑ ሰላም የለም። እንደፈለግ አገራችን ነው ብለን መውጣት መግባት አይቻልም እንደምታውቁት። እና በጣም ነው የሚያሳዝነው። ወንድሞቻችን እሺ፣ ወደ የት ይሂዱ? ቤተሰብም እናሳልፋለን አሳልፋለን ለኛ ለራሳችንም ለራሳችንም እና እንትን እንላለን ብሎ ይወጣሉ። ግን እዚህ ሲመጡ በቃ አስቃይ በስቃይ ላይ ነው የሚደራረብባቸው ማለት ነውና፣ በጣም በዚህ ልክ መጨካከን አስፈላጊ ነው ብዬ አላስብም። አላህ ለሀገራችንም አላህ ሰላም ያርግልን። ከሁሉም ነገር ያው ሰላም ይበልጣልና የሀገር ሰላም ሁሉንም እንግዲህ ደላላዎችን ህገወጥ ደላላዎችንም አላህ ልቦና ይስጣቸው። በጣም ነው የሚያሳፍረው፣ ወላሂ በጣም ያሳፍራል። ብዙ ድምጣቸው ያልተሰማ የታፈኑ መጮህ በቃ ስለሚዳ የማያውቁ ይኖራሉ፣ በየቢሮ በየኦፊሱ ማለት ነውና በጣም ያሳፍራል እንደዚህ አይነት ነገር እና ውዶቼ፣ የዛሬ ቪዲዮ ይሄን ይመስላል። በድጋሚ እንግዲህ እስከምንገናኝ አዲሶችም ሰብስክራይብ በማድረግ ነባሮችም ላይክ ሸር በማድረግ አበረታቱኝ። እንሻአላህ በጥሩ ነገር እንገናኛለን። ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። እንግዲህ አዲስ እንደ እንደመሆኔ በጣም ነው የማመሰግነው። እንግዲህ ይህን እንትን ተቀብላችሁኛል ብዬ አስባለሁኝ። አሰላሙ አሌይኩም ወረሕመቱላሂ ወበረ